እርሱ የተገኘበት እግር ቢጥለው ባይጥለው ከሰዎች ዘንድ ድንገት ቢቀላቀል ጨዋታው ይደራል፣ ሳቅ ይበረክታል። እሱን ለማድመጥ የራዲዮን ቻናላቸውን ለማስተካከል የሚሯሯጡ በሺዎች የሚቆጠሩ ናቸው። አሁን ድረስ ራዲዮናቸውን ከፈት በማድረግ ከቁም ነገሩ፣ ከዓለም አሁናዊ መረጃ፣ ከሙዚቃው በሳቅና በቀል ታጅቦ የሚያደርሳቸውን የራዲዮን ዝግጅቶቹን የሚያደምጡ ቁጥራቸው እጅግ ሲበዛ ብዙ ነው። ከአዛውንት እስከ ጎልማሳ ነው፣ ከጎልማሳ እስከ ወጣት፣ ከታዳጊዎች እስከ ሕፃናት እሱን የማያደንቀው የማይወደው የለም ለማለት ያስደፍራል። ላመነበት ነገር ለወደደው ሁሉ ዋጋውን ለመክፈል የማይቆፍረው ጉድጓድ የማይጋፈጠው ፈተና አንዳች ከባድ ነገሮች በሕይወቱ ቢያጋጥሙትና ቢደራረቡበት ድንቅ የማይለው ብርታትን ከጽናት ጋር የታደረ ነው እያሉ በርካቶች ይናገሩለታል፣ ያወጉለታል። ሀረር ተወልዶ ማደጉን የተመለከቱ ነጻነትን ከሀረር የወረሰ እያሉ ሲጠሩት ነፍስ አውቆ ልደታ መኖርን ከጀመረ ጀምሮ እርድናን ከልደታዎች የተጠመቀ ነው የሚሉት የቅርብ ወዳጆቹ ናቸው። እሱ ያልሞከረው ነገር የለም ይባላል። በድራማ የተሳካ ተዋናይነትን በመጠኑ ቢሆንም በቲያትር መድረክ የተወነን ከፊልም መንደር ተገኝቶ ፊልሞችን የሠራ በአገራችን አድካሚና አንዳች ነገር አያስገኝም የተባለለትን ጋዜጠኝነትን ሕይወት ከነፈተናዎቹ በመኖር ጋዜጠኝነትን ከፍ ያደረገም ድፍን ሶስትና ከዚያ በላይ ዓመታትን ከጋዜጠኝነት ከፍታው ዝንፍ ሳይል ከኢትዮጵያ ራዲዮን ከኤፍኤም አዲስ አሁን ደግሞ በራሱ ባቋቋመው የራዲዮን ኤፍኤም በኢትዮ ኤፍኤም ሥራውን እየሠራ የሚገኝ ለብዙዎች የሥራ እድልን በመፍጠር ከብዙዎች ጋር በሞገድ ድምፁ ያልጠፋ ሰው በአገራችን የቴሌቪዥን የመዝናኛ ቻናልነት ብቅ ባለው የኢቢኤስ ቴሌቪዥን ሰዎች እሁድ ምሽትን ጓግተው እንዲጠብቁና እንዲከታተሉ በማድረግ ተወዳጅነትን በመላው ኢትዮጵያውያን ልብ ውስጥ መትከል በመቻልና እንደሱ እንሆናለን ያሉ በርካታ ወጣቶችን ማትረፍ የቻለ ነው ሰይፉ ፋንታውን። ሰይፉ ያደረገውን የማይደብቅ ያለፈበትን ነገሮች ሁሉ ፍርጥጥ አድርጎ ከመናገር ባሻገር በርካታ ብዙ ዓመታትን ከጫት ሕይወት ጋር እየኖረና ከዛም ተላቆ ወጣቶች በተለያዩ ሱሶች ከመጠመድ ራሱን ምሳሌ በማድረግ ለብዙዎች ምሳሌ ሆኗል ሰይፉ የኢቢኤስ ቴሌቪዥን ላይ ሰይፉ ኦን ኢቢኤስ በሚል የቴሌቪዥን ሾው ላይ መቅረብ ከጀመረበት ጊዜ አንስቶ ዝናንና ሀብትን እስኪበቃቸው ከቀመሱ ሰዎች፣ ከሙዚቀኞች እስከ ሰዓሊያን፣ ከአገር ውስጥ እስከ ውጭ አገራት ስማቸው የናኙ ታዋቂ ሰዎች ሳይቀሩ የሀገር መሪዎች ጭምር ሰይፉ በአንተ ሾ ላይ ጋብዘን እያሉ ተራቸውን የሚጠብቁ በርካቶች ናቸው። ሰይፉ ቁም ነገር አዘል ዝግጅቶችን ከማሰናዳት ባለፈ እጅግ ሲበዛ አዛኝና ልቡ ኢትዮጵያዊ ወገኖቹን ለመርዳት ምን ያክል ቀና እንደሆነ ያዘጋጃቸው የእርዳታ ዝግጅቶች ላይ ቀርበው ዛሬ ካልጋቸው ከበሽታቸው ድነው በሞትና በሲቃ ውስጥ የነበሩ ወገኖችን የጤና እስትንፋስ እንዲተነፍሱ ካስቻሉ ልበ መልካም ሰዎች መካከል ጋዜጠኛ ሰይፉ ፋንታውን በቀዳሚነት ከሚጠቀሱ ኢትዮጵያውያን ደግ ልቦች መካከል አንዱ ነው። አሁን ደግሞ አንዳች ሳይጎድልበት በርካታ ገንዘብና ሌሎች ተጨማሪ ነገሮችን የሚያመጡለትን ውድ ጊዜዎቹን በመተው ሰው ለመርዳት ሰው መሆን በቂ ነው በሚል እሳቤ የወደቁ ደራሽ አጉራሽ የሌላቸውን፣ የተማሩ ትምህርት ያልከፈለቻቸውን፣ ለሀገር የተዋደቁ ሀገር የዘነጋቻቸውን በአይምሮ ህመም ምክንያት ጎዳና የወደቁትን ከጎዳና አንስቶ በቀን ሦስቴ እንዲበሉ ዝናብና የፀሐይ ሐሩር እንዳይፈራረቅባቸው ሰብስቦ ወደ መጠለያ እንዲገቡ ያስቻለውን የሜቄዶንያ መሥራቹን ቢንያምን ለማገዝ እንቅልፉን ሰውቶ ሰው መሆን እንደ ሰይፉ ያስባሉ። የምድርንም የሰማዩንም መልካም ተግባር ላይ ውሎ ካደረ ሳምንታት ተቈጥረዋል። ይህን ሲያደርግ ቤቴ፣ ባለቤቴ፣ ልጆቼ ለቁጥር የሚታግቱ ሥራዎቼን ሳይል ለኢትዮጵያውያን ወገኖቼ እኔም ደራሽ ነኝ እያለ በሚሊዮኖች ከሚሊዮኖች የሰበሰበ ብቻውን ሚሊዮኖች የሚሠሩትን ሥራ በመሥራት ላይ ይገኛል። እርሶም ይህን ቀና ሥራ በመሥራት ለሚሊዮኖች እንዲደርሱ ተማጸንን። ቻናላችንን ሰብስክራይብ ማድረጎን እንዳይዘነጉ። ሰው ለመርዳት ሰው መሆን በቂ ነው። ሰው ሆኖ ሰውን ለማገዝ ደግሞ ሰይፉን መሆን ነው እንላለን። ይህ የዓለም ገጽ ነው። የሳምንት ሰው ይበለን።